የዕለታዊ መረጃዎች ዳስሳ ከፉትቦል ማዕድ። ሰላም ሰላም! ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ እነሆ ወደ እናንተ ሊደርስ መጥቷል። አብሮነታችን አይለየን እያለን በመረጃችን ከማርቲን ኦዲጋርድ ሃላንድን ይዘን ስቴቨን ጀራርድ ጋር እንሄዳለን። አብሮነታችን አይለየን። የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የወራ መስከረሙ የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር የወሩ ምርጥ አሰልጣኝ መሆናቸው ታውቋል። አሰልጣኝ ኦሊቨር ግላስነር ክሪስታል ፓላስን እየመሩ በወሩ ካደረጓቸው ሶስት የፕሪምየር ሊግ ጨዋታዎች ሁለቱን አሸንፈው በአንዷቻ ተለያይተዋል። አሰልጣኙ ከ11 ዓመታት በኋላ የወሩ ምርጥ ሽልማትን ያሸነፉ የመጀመሪያው የክሪስታል ፓላስ አሰልጣኝም ሆነዋል። አሰልጣኝ ፔፕ ጋርዲዮላ ባለፉት አራት ዓመታት ውስጥ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ሽልማትን ማሸነፍ አልቻለም። በእነዚህ አራት ዓመታት አሰልጣኝ ፔፕ ጋርዲዮላ ሶስት የፕሪሚየር ሊጉ ዋንጫዎችን ማሳካቱ ግን አይዘነጋም። በተመሳሳይ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ታውቋል። ሰባተኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪምየር ሊግ የወር መስከረም የወሩ ምርጥ ተጫዋችን ይፋ አድርጓል። በዚህም ኖርዌያዊውን የማንችስተር ሲቲ የፊት መስመር አጥቂ አርሊንግ ብራውት ሃላንድን የወሩ ምርጥ ተጫዋች በማድረግ መርጧል። አርሊንግ ሃላንድ በወሩ ባደረጋቸው ጨዋታዎች አምስት የሊግ ግቦችን አስቆጥሯል። የፕሪምየር ሊጉን የመጀመሪያ የወር ምርጥ ተጫዋች ሽልማት ያሸነፈው ጃክ ግሪሊሽ መሆኑ ይታወሳል። አሁን ከወሩ የፕሪምየር ሊግ ምርጦች ወጥተን ወደ ማርቲን ኦዲጋርድ ጉዳይ እናልፋለን አርሰናል ቤት በጉልበት ጉዳት ምክንያት ከሜዳ ርቆ የሚገኘው የአርሰናሉ የመሀል ሜዳ ተጫዋችና አምበል ማርቲን ኦዲጋርድ ያጋጠመው ጉዳት ከሁለት ወራት በላይ ከሜዳ ሊያርቀው እንደሚችል የቀድሞ የኖርዌይ የብሔራዊ ቡድን ዶክተር ተናግረዋል። በአርሰናል ቡድን ውስጥ በቁጥር አንድ ተጽዕኖ ፈጣሪ ከሚባሉ ተጫዋቾች መካከል፣ እንዲሁም አሰልጣኝ ሚካኤል አርቴታ ቡድኑን ካዋቀሩባቸው ተጫዋቾች መካከል የሚጠቀሰው አምበሉ ማርቲን ኦዲጋርድ ቀዳሚ ነው። ታዲያ ይህ ተጫዋች ባለፉት በርካታ ወራቶች በሚያጋጥመው ተከታታይ ጉዳቶች ምክንያት ለቡድኑም ሆነ ለብሔራዊ ቡድኑ አገልግሎትን እየሰጠ አይገኝም። ይህም ተከታታይ ጉዳት ወጥ ብቃት የሚያሳየውን ኦዲጋርድን ከሚጠበቀው በታች እንዲሆን አድርጎታል። በዚህ ዓመት ብቻ ያጋጠመው የትከሻ ጉዳት ሁለት ጊዜ ከሜዳ እንዲርቅ ያደረገው፣ ባሳለፍነው ሳምንት ደግሞ የደረሰበት የጉልበት ጉዳት ከክለቡም ከብሔራዊ ቡድኑም ጨዋታ ውጭ አድርጎታል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የቀድሞ የኖርዌይ ብሔራዊ ቡድን ዶክተር ላርለስ ኤንጌ ብሬሰን ኦዲጋርድ ያጋጠመው ጉዳት ቀለል ያለ አይደለም ብለዋል። እንዲያውም ከሁለት ወራቶች በላይ ከሜዳ ሊያርቀው እንደሚችል የጠቆሙት ዶክተሩ እንደሚሉት አሁን የአርሰናል የሕክምና ቡድን ግልጽ የሆነ መረጃ ለወጣም እኔ ተጫዋቹን በቅርበት እንደማወቂ በርካታ ሳምንቶችን በእረፍት ማሳለፍ አለበት ሲሉም ተደምጠዋል። የኖርዌይ ብሔራዊ ቡድን የቀድሞ ዶክተርና የጉልበት ጉዳት ስፔሻሊስት የሆኑት ኤንጌ ብሬሰን የኦዲጋርድ የሕክምና ስካን እጅ ላይ ባይገኝም ተጫዋቹ ግን እረፍት እንደሚያስፈልገው አሁን መሆኑ ይገባኛል ብለዋል። ዕለታዊ መረጃችን ቀጥሎ የሚወስድን ወደ ማንችስተር ዩናይትድ ቤት ነው። የማንችስተር ዩናይትድ ባለደርሻ የሆኑት ሰርጂም ራት ክሊፍ አሰልጣኝ ሩበን አሞሬን በቂ ጊዜ እንደሚሰጣቸው ጠቁመዋል። አሰልጣኝ ሩበን አሞሬን በሶስት አመታት ውስጥ ምርጥ አሰልጣኝ እንደሆነ ማረጋገጥ አለበት ሲሉ ነው ራት ክሊፍ የተናገሩት። በመገናኛ ብዙሀን ግራ እንደተጋቡ ያነሱት ሰርጂም ራትክሊፍ ክሊፍ በፍጥነት ለውጥ ይፈልጋሉ፣ ማብሪያና ማጥፊያ መቀየር ነው የሚመስላቸው ብለዋል። አክለውም ማንችስተር ዩናይትድን የሚያክል ትልቅ ክለብ በየሳምንቱ በአንድ አንድ ጋዜጠኞች በስሜት በሚሰጡ አስተያየቶች ሊመራ አይችልም ሲሉ ነው የተደመጡት። የግሌዘር ቤተሰቦች ሩበን አሞሪምን እንዲያሰናበት ከጠየቁ ምን እንደሚፈጠር የተጠየቁት ራትክሊፍ ይሄ ነገር አይፈጠርም ብለዋል። እዛው ማንቸስተር ዩናይትድ ቤት ቆይተን ዚርክዜን እናገኛለን። በአሁኑ ወቅት በተደጋጋሚ ከማንቸስተር ዩናይትድ አሰላለፍ ውጭ እየተደረገ የሚገኘው ኔዘርላንዳዊ የፊት መስመር ተጫዋች ጆሹዋ ዚርክዜ ኦልትራፎርድን የሚለቅበት እድል ሊኖር እንደሚችል ተዘግቧል። እንደ አውሮፓውያን አቆጣጠር በ2024 ከጣሊያኑ ክለብ ቦሎኛ 425 ሚሊዮን ዩሮ በሚጠጋ የዝውውር ዋጋ ማንቸስተር ዩናይትድን የተቀላቀለው ኔዘርላንዳዊ አጥቂ ጆሹዋ ዚርክዜ በኦልትራፎርድ የተሳካ ጊዜያትን ማሳለፍ ተስኖታል። ብዙ ተጠብቆ የነበረው የ24 ዓመቱ ዚርክዜ በጣሊያን ያሳየውን ድንቅ ብቃት በእንግሊዝ መድከም መድገም ተስኖታል። ለዚህም ማሳያ የሆነው ተጫዋቹ በቀይ ሰይጣኖቹ መለያ በሁሉም ውድድሮች ባደረጋቸው 53 ጨዋታዎች ማስቆጠር የቻለው ሰባት ጎሎችን ብቻ መሆኑ ተጫዋቹ ኦልትራፎርድ እንዳልተመቸው ያሳየ ሆኗል። አሁን በአሁኑ ወቅት ደግሞ በተለይም በአሰልጣኝ ሩበን አሞሪየም በተጠበቀው ልክ የመሰለፍ እድሎችን ማግኘት የተቸገረ በመሆኑ በዚህም ደስተኛ ለመሆኑ ተመላክቷል። ተጫዋቹ በአሰልጣኝ ሮናልድ ኩመን በሚመራው የኔዘርላንድ ብሔራዊ ቡድንም ለዓለም ዋንጫ ማጣሪያ ጨዋታ ጥሪ ሳይደረግለት መቅረቱን ተከትሎ ሀሳብ ውስጥ መግባቱ ሲገለጽ፣ በተጨማሪም በመጪው ዓለም ዋንጫ ላይ የስብስበው አካል ስለመሆኑ ምንም አይነት ዋስትና እንደሌለው ተነግሯል። በዚህም ምክንያት የጨዋታ ጊዜ ለማግኘት ሲል በጥር የዝውር መስኮት ማንችስተር ዩናይትድን የሚለቅበት እድል ሊኖር እንደሚችል ነው የተዘገበው ኔዘርላንዳዊ አጥቂ በ2023 የውድድር ዘመን ለቦሎኛ ምርጥ ብቃቱ ማሳየት የቻለ ሲሆን በውድድር አመቱ ባደረጋቸው 37 ጨዋታዎች 13 ግቦችን ሲያስቆጠር ስድስት ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችለዋል የተጫዋቹ በእንግሊዝ ደስተኛ ለመሆኑን የተረዱት የሴሬው ግዙፍ ክለቦች ወደ ጣሊያን መልሰው ለመውሰድ ፍላጎት ማሳየታቸውም ታውቋል በአሁን መረጃችን ቀጥሎ የምናገኘው ባየር ሙኒክን ነው። አንድም ሽንፈት አልገጠመውም። የኮምፓኒው ቡድን አስደናቂ ውድድር ዓመት ጅማሬን ካደረጉ ክለቦች መካከል አንዱ የሆነው በወጣቱ አሰልጣኝ ቪንሴንት ኮምፓኒ የሚመራው የጀርመኑ ሀያል ክለብ ባየር ሙኒክ እስካሁን ድረስ በአውሮፓ ከሚገኙ ሊጎች አንድም ሽንፈት ያልገጠመው የመጀመሪያው ክለብ በመሆን ቀጥሏል። በጀርመን ታላቅ የእግር ኳስ ታሪክ ካላቸው ክለቦች መካከል የሆነው ባየር ሙኒክ አሁን በዛም ልምድ የሌለው አሰልጣኝ ቪንሰንት ኮምፓኒን በኃላፊነት ሲሾም በርካታ ወቀሳዎች ገጥሞት እንደነበር የቅርብ ጊዜ ትዝታ ነው። ሆኖም ከባዱን ኃላፊነት ለመወጣት አሊያንዝ አሬና የደረሰው የ39 ዓመቱ ኮምፓኒ በመጀመሪያ የውድድር ዓመቱ ቆይታው የጀርመኑ ቡንደስሊጋን ዋንጫ ሰክቷል። በተጨማሪም የጀርመን ዋንጫን በማሸነፍ የአሰልጣኝነት መንበሩን እምነት እንዲጣልበት ያደረገ የውድድር ዓመትን ማሳለፍ ችሏል። በያዝነው አዲስ የውድድር ዓመት ደግሞ ከማራኪያ ጨዋት መንገድ ጋር በድንቅ ጥንካሬ የመጡት ቫቫሪያኖቹ ስድስት ዓመት ባስቆጠሩ የጀርመን ቡንደስ ሊጋ አንድም ሽንፈት አልገጠማቸውም። በዚህም በአውሮፓ ከሚገኙ ታላላቅ ሊጎች መካከል እስካሁን ምንም ሽንፈት ያልገጠመው የመጀመሪያው ክለብ ሆኗል። በተመሳሳይ በአውሮፓ ቻምፒዮንስ ሊግ ያደረጋቸውን ሁለቱንም ጨዋታዎች ማሸነፍ ችሏል። ከግብ ጠባቂ እስከ ፊት መስመር ተጫዋቾች ድረስ የተዋሃደ አስደናቂ ቡድን እንደሆነ የተነገረለት የሚገኘው ባየር ሙኒክ በዚህ ዓመት ትልልቅ ዋንጫዎችን ለማሸነፍ እየታጨ ነው። በተለይም ሃሪ ኬን፣ ማይክል ኦሊሴ እና በክረምፕ ክለቡን የተቀላቀለው ሊዩስ ዲያዝ የፈጠሩት አስደናቂ ፊት መስመር ጥምረት በበርካቶች እየተወደሰ ይገኛል። 33 ጊዜ ያህል የጀርመን ቡንደስሊጋን በማንሳት የበላይ የሆነው ባየር ሙንሽን በአውሮፓ ይበልጥ ለመንገስት በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ አሊያንዝ አሬና ለመውሰድ አልሞ በመጓዝ ላይ እንደሚገኝም ተገልጿል። ባየር ሙኒክ ቬንሰንት ኮምፓኒ ሲሾም የቀድሞ ክለቡ አሰልጣኝና አሁን ላይ ማንቸስተር ሲቲን የሚመሩት ፔፕ ጋርዲዮላን ምክር ጠይቆ እንደነበረ መዘገቧ አይዘነጋም። አሁን ደግሞ ስቴቨን ጄራርድ እናገኛለን። በድጋሚ ወደ ሬንጀርስ ሊመለስ መሆኑ ተሰምቷል። በቅርቡ አሰልጣኝ ራስል ማርቲን ያሰናበተው የስኮትላንዱ ክለብ ሬንጀርስ የቀድሞን አሰልጣኝ ስቴቨን ጄራርድን በድጋሚ ለመሾም ንግግር ላይ መሆኑ ተሰምተዋል። የቀድሞ ታሪካዊ የሊቨርፑል ተጫዋች ስቴቨን ጄራርድ እንደ አውሮፓውያን አቆጣጠር በ2016 ወደ ስልጠናው ዓለም ከገባ በኋላ ሬንጀርስን፣ አስቶን ቪላን እና አልኢትፋቅን በአሰልጣኝነት መምራቱ ይታወሳል። የዓመቱ ጄራርድ በጥሩ ወር በጋራ ስምምነት ሳውዲ ፕሮ ሊግ ቡድን አልኢትፋቅ ከተለያየ በኋላ ያለ ኃላፊነት ሲቆይ ነበር። በቅርቡ የስኮትላንዱ ክለብ ሬንጀርስ አሰልጣኝ ራስ ማርቲን ከኃላፊነት ማሰናበቱን ተከትሎ ክለቡን በአሰልጣኙ ምትክ የቀድሞውን አሰልጣኝ ጄራርድን ለመሾም ንግግር ላይ መሆኑን አትሌቲክ ዘግቧል። የ39 ዓመቱ ማርቲን የስኮትላንድ ክለብን ይዘው ካደረጋቸው ሰባት የስኮትላንድ የፕሪሚየርሺፕ ጨዋታዎች አንዱን ብቻ በማሸነፍ ከመሪው ሀርትስ በ11 ነጥብ ርቆ በደረጃው ስምንተኛ ደረጃ ላይ እንዲቀመጥ አድርጎታል። ለአሰልጣኙ ትልቅ የመሰናበቻ ዋና ምክንያት ደግሞ በአውሮፓ ቻምፒየንስ ሊግ ማጣሪያ በደርሶ መልስ በክለብ ብሩ 9 ለ 1 በሆነ ሰፊ ውጤት መሸነፉ ነው። የቀድሞው ሊቨርፑልና የእንግሊዝ ብሔራዊ ቡድን አምበል ሴቨን ጀራርድ በ2018ና 21 በሬንጀርስ አሰልጣኝነት ለሶስት አመታት ማሳለፉ ሲታወስ በ2021 ውድድር ዘመን የስኮትላንድ ፕሪሚየርሺፕ ዋንጫን ክለቡ እንዲያሸንፍ ረድተዋል። ይህም ክለቡ በ10 አመታት ውስጥ የመጀመሪያውን ዋንጫ እንዲያሸንፍ ያገዘው ሁነት ነበር። ሴቨን ጀራርድ በአሰልጣኝነት ለመሾም በንግግር ላይ የሚገኘው ሬንጀርስ ከዓለም አቀፍ ጨዋታዎች በኋላ በስኮትላንድ የፕሪሚየርሺፕ በሜዳው ዱንድ ዩናይትድን ከማስተናገዱ በፊት ነው። ከስኮትላንድ ወደ ስፔን እናመራለን። በዚያም ሪያል ማድሪድን ነው የምናገኘው። ስፔናዊ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ኤንድሪክን በዚህ ዓመት መደበኛ የጨዋታ ሰዓት ማግኘት እንደሚቸገር እንደነገረው ተገልጿል። ይሁን እንጂ ኤንድሪክ በሪያል ማድሪድ ቤት ስኬታማ መሆን ስለሚፈልግ በክለቡ ለመቆየት መወሰኑ ተነግሯል። የብራዚል አሰልጣኝ ካርሎ አንቸሎቲ በማድሪድ ቆይታቸው ለኤንድሪክ ትልቅ ዋጋ እንደሚሰጡ ተዘግቦ ነበር። ኤንድሪክ አሁን ከዓለም ዋንጫ በፊት ወደ ብሔራዊ ቡድኑ ለመመለስ በማለም የጨዋታ ጊዜ ለማግኘት እየሰራ መሆኑን ተዘግቧል። ሄንድሪክ እና ወኪሎቹ የተጫዋቹን የዓለም ዋንጫ ተሳትፎ እድል ለማሳደግ በቀጣይ ጥር ወር ሁኔታውን እንደሚመለከቱ ተገልጿል። በተጨማሪም የጨዋታ ሰዓት ለማግኘት በውሰት መልቀቅ አማራጭ ሊሆን እንደሚችል ነው የተጠቆመው። ወደ ተመልካቾች ከፉትቦል መዓድ በወቅታዊ እግር ኳሳዊ መረጃዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።